በስመ አብ ወልዶ መንፈስ ቅዱስ አህዶ አምላክ አሜን። ግሸን ደብረ ቅድስት ማርያም ግሸን ደብረ ቅድስት ማርያም በደቡብ ወዶ ሀገረ ስብከት በአምባሰር ወረዳ ከደሴ ከተማ 82 ኪሎ ሜትር ርቀት ከፍ ብሎ በሚታይ መስቀለኛ ተራ ላይ ትገኛለች። በተለይ አቡነ ሚካኤል አዘ ጎንደር መንፈሳዊ መናኝ በንባ ለሚታወቁት ትደገኛባት ባሰሩት ከቅዱስ ሚካኤል ቤተክርስቲያን ሆነው የተራራውን ተፈጥሯዊ አቀማመጥ ሲመለከቱ አንድ ጥሩ አናጤ ከጥሩ እንጭር ባማረጌ ጠርቦ የሰራው ግሩም የእጅ መስቀል ይመስላል። በአቅራቢያውም ከሚገኙ በርካታ ታሪካዊና ጥንታዊ መካናት መካከልም ጥንታዊው የደብረ ሐይቅ አቡነ ኢየሱስ ሞአ ገዳም፣ የድጓ ምስክር የነበረው ደብረ እግዚአብሔር፣ የቅኔ ትምህርት ምንጭ የሆነ ዋድላ ደላንታ የ19ኛው ክፍለ ዘመን የሃይማኖት ውሳኔ የተደረገበት የቦሩ ሜዳ ስላሴ፣ የውጫሌ ውል የተፈረምበት የውጫሌ ከተማ፣ የመቅደላ አምባ፣ የበሽሎ ወንዝ ሸለቆና ሌሎችም ናቸው። ግሸን ደብረ ከርቤ የሚለውን ስያሜ ከማግኘቷ በፊት በልዩ ልዩ ታሪካዊና ምስጢራዊ ምክንያቶች ደብረ ነገስት፣ ደብረ ነጎድጓድ፣ ደጉረ እግዚአብሔር በሚሉ ስያሜዎች ትጠራ ነበር። ግሸን ደብረ ከርቤ ግሸን ደብረ ከርቤ በመጀመሪያ በመጀመር የተመሰረተችው በአዘመ በዘመነ አክሱም በአፄ ካሌብ ዘመነ መንግስት ነበር። አጼ ካሌብ በየመን በነበሩ ክርስቲያኖች እየደረሰባቸው ከነበረው መከራ ለመታደግ ወደ ናግራን ዘምተው ድል አድርገው መንግስት አጽምተው ሲመለሱ በዚያ ይኖሩ የነበሩ አባ ፈቃደ ክርስቶስ የሚባሉ መነኮስ አብረው ተመልሰዋል። አባ ፈቃደ ክርስቶስም ከናግራን ሲመለሱ ሁለት ጽላቶችን ወደ ኢትዮጵያ በማምጣት የበሸሎ ወንዝን ተሻግረው ወደ ግሸን ተራራ ጫፍ ለመውጣት የአምባውን ዙሪያ ሲመለከቱ በገድሉ ላይ ንብ ሰፎ ማሩ ሲንጠባጠብ አይተው የአምላክን ስጦታ ለማድነቅ በጥንታዊዋን ግዕዝና አረበኛ ቋንቋዎች ቦታውን እንዲህ አሉት፤ አምባ አሰል ወይም አምባ አሰል ብለው ጠሩት። ትርጉሙም የማር አምባ ማለት ነው። እስካሁንም አካባቢው አምባ አሰል እየተባለ ይጠራል። አባ ፈቃደ ክርስቶስም ይዘዋቸው የመጡት ሁለት ጽላቶች ወደ አምባው በማስገባት ሁለት ቤተክርስቲያን ሰርተው ደብሩን መስርተዋል። ይህንኑ ታሪክ በመከተል የሚመስላል በዮዲት ጦርነት የስደት ዘመን የአክሱም ንጉስ ድልነአድ በዘጠነኛው ክፍለ ዘመን ከአምባሰል ባሻገር ከሀይቅ ባህር አጠገብ ባለው ተራራ ላይ ደብረ እግዚአብሔር መስርቶ ኑሯል። ከዚህ በኋላ መንግስት ከደብረ እግዚአብሔር በመራተክ ላይ መኖት አማካኝነት ወደ ላስታ ሲሻገር የደብረ ከርቤ ክብር በላስታ ዘመንም አልተቋረጠም። በቅዱስ ላሊበላ ዘመን እንደተፈለፈሉ የሚነገርላቸው ጅምር ዋሻዎች አሁንም በደብረ ከርቤ ግሸን ማርያም አካባቢ ይገኛሉ። በዚህም ዘመን ደብረ ከርቤ የነገስታት መናኸሪያ፣ የሊቃውንት መገኛ፣ የቤተ ክርስቲያን የሐዲስ ኪዳን ስርዓት መፈጸሚያ ቅድስት ቦታ ነበረች። በመጨረሻም በአጼ ዘራይቆ ዘመነ መንግስት የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ መስቀል መቀመጫ ሆናለች። በ1446 ዓ ም መስከረም ሃያ አንድ ቀን አጼ ዝራይቆ ግማደ መስቀሉና ሌሎችን ብዙ የቤተ ክርስቲያን ነዋያ ቅድሳትን አምጥተው በግሸን ደብረ ከርቤ በግሸን ደብረ ከርቤ ማርያም አስቀመጡ። የግማደ መስቀሉ ረዴቱ በረከቱ በሁላችን ላይ ይደር። አምላካችን በኃይለ መስቀሉ ሀገራችንን ይጠብቅልን። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።